ሁሉ ታውቃላችሁ። በቀን ሶስት ጊዜ ይጸልያል፤ ሶስት ሰዓት ስድስት ሰዓት ዘጠኝ ሰዓት እንዲያውም መዝሙር ላይ እነ ዳዊት አራቴ ይጸልያሉ። የእግዚአብሔር ክብር ወይም መንፈስ ቅዱስ እንዴት በእኛ ይገለጣል? እና ጴጥሮስና ዮሐንስ ለጸሎት ወደ መቅደስ እየተመላለሱ ሳሉ ድንገት በመቅደስ ደጅ የተቀመጠ ሄዶም አያውቅ የአርባ ዓመት ሽባ አዩ። ተውም ጴጥሮስ በዚህ ሰዓት በጣም ጸጋ የተሞላ ሰው ነው በእስራኤል ላይ ብቸኛና ዋና ሐዋርያ ተደርጎ ዋነኞቹ ከሶስቱ አንዱ ነው። እንደምታውቁት ግን ከጴጥሮስ እና ዮሐንስ ቆሙ ይላል። ወደኛ ተመልከታ አለው። ለዚህ ደሃ ሰው መቆሙ ራሱ ያስደንቀኛል። እና ተመልከተን አለው። ለምን ተመልከተን አለው? ይሄ ሰው ገንዘብ ማጣት ብቻ ሳይሆን የሥነ ልቦና ጥቃት የደረሰበትም ይመስለኛል። ሰውን ሲለምንም አንገቱን አቀርቅሮ ነው። ለምን ሰው ነክቶት አያውቅም። ሰው ቆሞ አናግሮት አያውቅም። ምናልባት ጨብጠውትም አያውቁ እና ከድህነት በላይ እንደምታውቁት ሽባነት ስለነበረው ማህበረሰቡ ካገለሉት ሰዎች አንዱ ነው። ሁሉም አምላክ ተኮር ጸሮት ተኮር የሆኑና ድሆችን የሚረሱ ይሆናሉ። በቀላሉ ድሆች ከሰው ልብ ይረሳሉ። እንደምታውቁ ግን ከኢየሱስ ጋር ውለው ስላደሩ ቆሙ ይላል። እኔ ተአምሮ አይደለም የሚያስደንቀኝ፣ በእውነት ለድሃ የሚራራ ልባቸው ከክርስቶስ የተቀዳ ምስጢር። ወደ እኛ ተመልከታሉት ቀና ብሎ አየ። ምናልባት ለመጀመሪያ ጊዜ ሆነ አይናፋር ከሚባሉትም ነው ማለት ነው። እኛ ብርና ወርቅ የለንም በናዝሬቱ በኢየሱስ ስም ተነሳለው። እጁንም ያዘው የሚለው ደግሞ ያስደንቀኛል በእውነት። የመጀመሪያ ፊዚካል ኮንታክት ሊሆን ይችላል። ይህንም ያክል ታላቅ ሐዋርያ መቆሙ ሳያንሰው መመልከቱ ጊዜ መመደቡ ሳያንሰው እጁን ጨበጠው፣ አልተጸየፈውም። ያ እጅ ምናልባት ስንት ጊዜ አቧራ ይነካል ይሆን ይችላል፣ ምናልባት አጥቦም ላያውቅ ይችላል፣ ተስፋ የቆረጠ ስለሆነ የልብ የለበሰው ልብስ ተቀይሮ ላያውቅ ይችላል ቀንና ሌሊት ፀሐይና ቁር የሚፈራረቅበት ሰው የሚያስገርም የእግዚአብሔር ክብር የሚያርፍበት አንዱ ሰው መለማመድ የሚገባው መዘጋጀት የሚገባው በምንድን ነው ለድሆች የሚራራ ልብ ነው በእውነት የሰማይ ጸጋ ሁሉ ቢዘንብ የእግዚአብሔር ትኩረት አንድ ብቻ ነው ታውቃላችሁ የሰው ልጆች ይልቁንም ድሆች እና ለሰው ልጆች ይልቁንም ለድሆች ያለን ልብ ይለካል ከሚከፈትልን ጸጋ በፊት ማለት ነው እና ዮሐንስ ታላቅ ሐዋርያ በገንዘብ እኮ የሚጠለፍ ነው የተቀባ ስለሆነ እና ለባለቤቴ ጸልይ የሚባል ነው። በሰረገላ የሚሄድ ሰው ነው። እና ድሆች ዮሐንስን ሊያገኙ ጴጥሮስን ሊያገኙ አይችሉ። እነሱ ካልተጠጉ ካልቆሙ፣ እጃቸውን ካልዘረጉ በገር የተቀቡት ከድሆች በጣም ሩቅ ናቸው። በቀላሉ የሚያገኛቸው ሌሎች ሊሆኑ ይችላሉ። ዛሬ አንድ ቀብር ላይ ነበርኩ። አንድ አይሲኤምሲ የሚባል ሆስፒታል ዶክተር ግዛው ይረና ይባላል እኔም ታመሜ በእውነት ያዳነኝ እሱ ከእግዚአብሔር ቀጥሎ በጣም ነው የምትገረሙት። ድሆች እዛ ያሉት ጥበቃዎች፣ ጽዳት ሰራተኞች እንዴት ሲያለቅሱ ነበር። እና የሕክምና እውቀቱ አይደለም እኮ ያስለቀሳቸው እኔንም ጭምር። ከመጠን በላይ ትሁት እና ከምሳው በፊት ይገርማችኋል፣ ምሳ ላይ በላይ ይችላል። ብዙ ጊዜ በራሱ ገንዘብ ነው አንዳንዶችን የሚያክመው፣ ድሆች ከሆኑ። እሱ እያለ ማንም ሳይታከመ አይወጣ። የልብ ሕክምና በጣም ውድ ነው፣ ይከፍላል ዶክተር ግዛው እና ብዙ ጊዜ በእጁ ታመም ያለው የሚገርማችሁ ነው። አንገቱ ላይ ያለው እኔ ማዳመጫ ያስቀምጠዋል። እንደ ጓደኛ ከጎናችሁ ቁጭ ብሎ ይዳሰሳቸዋል። እኔ እጁ ራሱ ይናፍቀኝ ነበር። ይገርማችኋል ከኢየሱስም የተቀዳ መሆኑን የምታዩት። ኢየሱስ ድሃ ተኮር እንደሆነ ወንጌላት በደንብ ነው የሚመሰክሩት። ጌታ ወይ በአክል ልትፈውሰኝ ተወዳልህን ዳሰሰውና ይላል። ማንን የዳሰሰው በለምጽ የተሞላውም? በዘሌዋዋ ላይ ብትሄዱ በለምጽ የተሞላ ሰው ማለት አፍንጫ የለውም ጆሮ የለውም አይደል የሚመግል ቁስል ስላለው እኔ ለምጻም ነኝ ብሎ እንደ አምቡላንስ እየጮህ ነው የሚሄደው። ሳይ ሳይጮ ሰው ቢነካው በድንጋይ ነው የሚወግሩት፣ ያረክሳል ብለው ስለሚያስቡ። የሞታናሽ ወንድም፣ እንዲህ ያለውን ሰው ኢየሱስ ዳሰሰውና የሚለው ያለ ምክንያት አይደለም። በቃሉ መፈወስ ሲችል ለደሃ የፍቅር ልብ እንዳለው ለመናገር ነው፣ በእውነት እና። በቅፍርናውም አገለገለ፣ አጋንንትን ያወጣ ነበረ። ቀኑ ሲመሽ ጨረቃ ሲወጣ ብዙ በሽተኞች በቤቱ ተኮለኮሉ። ብዙ ለምን ጨረቃ ሲወጣ በፀሐይ ብርሃን እንዳይታዩ ሊሆን ይችላል ብዙ መግል የሚፈሰው ብዙ አንካሳ ብዙ የሚያፈር ሊሆን ይችላል ጨለም ሲል ያንን ተገናርገው ባለበት ቤት ተኮልኮ ኢየሱስ ወጣና ቀኑን ሙሉ ሳገለግል ነበር ሁላችሁ ተፈወሱ አላለም በጣም ልብ ይነካል እያንዳንዱን እጅ በመጫን ሁሉንም ፈወሳቸው በየተራ ከጎናቸው ቆመ የሚለው እገረማለሁ በእውነት ጌታ በቅፍርናውም እያገለገለ ሳለ ድንገት በከተማ ሁሉ ተሰብስበው ሳለ ሹልክ ብሎ ወጣ። ወዴት ሄደ ብዬ እየተከታተልኩ ሳጠና በንዳድ የታመመች የጴጥሮስ አማት አልጋ ላይ ነበረች። ኮንፈረንስ መምጣት አትችልም፣ ታማለች። አያችሁ፣ ጴጥሮስም በአገልግሎት ተወጥሯል። ኢየሱስ ሳትጠራው በቤቷ ሄደ፣ ከጎኗም ቆሞ ንዳዱን ገሰጸው ይላል። አንዳንድ የሚያደርገው ለአገልጋዮች ሞዴል የሆነ ማንነት ነው። ታውቃላችሁ፣ ኢየሱስ ኮንፈረንስ ተኮር አይደለም፣ ባለጠጋ ተኮር አይደለም። ኢየሱስ ሰው ተኮር ነው፣ ይልቁንም ድሃ ተኮር ነው ለድሆች ልዩ ልብ እንዳለው ወንጌል እንታያላችሁ። በእውነት ድሃን የሚያጠፋ እንደ ዶፍ ዝናብ ነው፣ ለድሃ የሚራራ ግን ለእግዚአብሔር ያበድራል። ስለዚህ በጴጥሮስ አንዱ የመንፈስ ቅዱስ ምቹ ሜዳ እንዲሆን ከረዳው አንዱ ከጌታ ሕይወት የተማረው እና የቀሰመው ለድሆች ማህበረሰቡ ላገለላቸው ልዩ ልብ ጌታ ኢየሱስ ፈጥሮላቸው የሚስጥርን ሁሉ ባውቅ ተራራን እስካፈልስ ታውቃላችሁ፣ ለሰው ልጆች ፍቅር ከሌለኝ ምንም እንደማይጠቅመኝ እና በነ ጴጥሮስ አንድ ብጽህና ተገኘ። ለድሃ የሚቆም እግር፣ ድሃን የሚያይ አይን፣ ለድሃ የሚዘረጋ እጅ ከነ ጴጥሮስ ተገኘ። ዳንኤል ለናቡከደነጾር ብሎታል። ህልም አየው። ባክ ዳንኤል ጥበብ ስላለብህ ፍታልኝ። በሆነ አንድ ዛፍ ተቆርጦ በሰንሰል ታስሮ አየው ምናምን። ኦኬ፣ አንድ ሰዓት ሙሉ ተጨነቅ። አትጨነቅ ተርጉምልኝ አለው። ያ ዛፍ እኮ ወፎች ሁሉ የሚያርፉበት አንተ ነህ። ስለዚህ ልብህ እንደ እንስሳ ተገጥሞ ለሰባት ዓመት ሳር ትበላለህ። ነገር ግን የተባለውና የታሰበው እንዳይደርስብህ ሁለት ምክር ልምከር። ኦኬ ዳንኤል፣ ምንድን ነው የምትመክረኝ? ይህ ነገር እንዲደርስብኝ አልፈልግም። ለድሆች ምጽዋትን አድርግ እና ጽድቅንም አድርግ ብሎ መከረው። ይህ ናቡከደነፆር ችግሩ ምንድን ነው? በብልጥግናና በሀብት ሲጨምር ድሆችን ማየት አልፈለግም፣ አንካሳ ነውር ማየት አልፈለግም፣ ብትቶ የሚለብሰው ማየት አልፈለግም። አጥፉልኛል። ድሃን የሚነካ ወገኖች ሆይ ይሰጥና አተ ተሟጋቻቸው ኃያል ነውና እንደ ዶፍ ዝናብ በርከትን እንደሚያወድም ሰው ለምሳሌ ጢሞቴዎስን አያችሁትን ይላል ጳውሎስ በፊልጵስዩስ ላይ። እንደሱ ያለ ማንም የለኝም። እንዴት? ማንም የለውም። ዶክተር ሉቃስን አያቅም። ሐዋርያቱን አያቅም። እንደሱ ያለ ማንም የለኝም። ለምን? ስለናንተ በቅንነት የሚጨነቅ እንደሱ ያለ የለ። ጢሞቴዎስ ሚዛን የደፋው ዲግሪ ስለያዝ አይደለም። እድሜውን ገና ቲኔጀር ነው እንደምታውቁት። በጳውሎስ ልብ የተፈለገ አንድ ብጽዕና ጢሞቴዎስ ውስጥ ተገኘ። ለድሆች በቅንነት የሚያስብ ሰው እና ብዙ ጊዜ ኢትዮጵያ ውስጥ አቃላችሁ ብዙ ጸሎት አለ። ልክ ዝናብ እንዳቋረ ዳመና ይዘንባል ስንል እንደ ልባችን አይሆንም። ለምን ብዬ አስባለሁ። በእውነት እነ ጴጥሮስና ዮሐንስ እኮ ይጸልያሉ። የጸጋ ዝናብ ወርዶ ለብዙ ዓመት የተቀመጠው ነፃ ያወጣ ቅባት እንዳይገለጥ እንቅፋቱ ምንድን ነው? ለድሆች የሚራራ ልብ የለንምን? ያጸጋ ቢሰጠኝ እነግድበታለሁ ባለጠጋ ተኮር እሆናለሁ። ከፊት አንድ አራት ወንበር የተያዘ ነው። እዛ ቸርች ለምንድን አራት ወንበር የተያዘው? አይ በወር ይህን ያህል ለሚሰጡ ከፊት፣ ይህን ያህል ለሚመጡ ሁለተኛ ወንበር እየተባለ በሚሰጡት አስራት ልክ ወንበር ተይዞላቸዋል። የሰማይ አምላክ እናንተ አመጸኛ ዳኞች፣ ድሆችን የምታስጨንቁ አመጸኞች ይላል ያቆማል ወርቅ ያንጠለጠለውን ከፊት ታስቀምጠዋለ። ድሃውን ፊትን አሊ ትለዋለ። አመፀኞች ይላቸዋል። በአዲስ አበባ ውስጥ ከብርና ከወርቅና ከብልጥግና ጋር ወንጌልን አገናኙት። ኦ መንፈስ ቅዱስ የሚጸየፈው አሰራር ይገርማቸው። እግዚአብሔር ሰው ተኮር ነው የምትሉ ከሰማይ በታች ከሰው በላይ አጀንዳ የለውም። በእውነት ይልቁ ለድሆች ልዩ ልባለሁ። በቀላሉ ከአይምሯችን የሚጠፋ ያችሁ ብዙ በጸጋስ እንሞላ እግዚአብሔር ሰማያትና ደጆችን ሲከፍትልን ከልባችን ቶሎ የሚርቀው ማን ነው? ድሆች ናቸው። አንዱ ትልቁ የሰማይ ደጆች የእግዚአብሔር ክብር መገለጫዎች ለድሆች በምናሳየው ረዙ እንደ ጴጥሮስ ጥላችን የሚፈውስ ቃላችን መሬት የማይወድቅ የሰው ሁሉ ትኩረት ስንስብ ስለ ድሆች ምን እናስባለን? ወደ እኛ መምጣት አይችሉም፣ እኛ ካልሄድን። እኔ አንድ የሰብአዊ እርዳታ የምትሰራ ከውጭ ሀገር መጣችኛ አንድ ቦታ የኮምፓሽን የሚባለው አሰራር ውስጥ እሷ ከስካንዲኔቪያ ሀገር ነው የመጣችው። በምንም አይነት ድህነትን አያውቁም ታውቃላችሁ እነሱ እና፣ እዚሁ ከተማችን ውስጥ የመጨረሻ ድሆች የሚኖሩበት ቦታ የኮምፓሽኑ መሪ ይዟት ገባ። የቅርብ ጓደኛ ነው እሱ ደግሞ እና ያው ታውቃላችሁ የኢትዮጵያን ነገር። እዛ ስትገባ ያየችው ገና ሳትጨርስ ወደ ላይ አለ ወደ ተነስታ ሄደች እ እዚህ አልገባም ብለ አየ። ጴጥሮስ ግን እንደዚያ ያደረገ ሰነፈጠኝ አይለም አይመጥነኝም አይለም ሸተተኛ ይልብ ቁጭ የሚሆነው ይሄ ልምምድ እኮ ነው የሚጠይቀው። የድሆችን መከራ ለመካፈል የተዘጋጀ ልብ ጴጥሮስ ነበረ እጁን የያዘው። ሁለተኛው ሁለተኛው ጴጥሮስ ያስገረመኝ፣ እና ያው ሁላችንም የምናውቀው የተፈጠረውን እድል ለወንጌል ክብረው ነው። ህዝቡ ሁሉ ጴጥሮስን ቸክሏየው ማለት እኮ ነው። ለምን ሆኖ አያቅም እንዲህ አለ። በጣም ተገረሙ። እነዚህስ እግዚአብሔርን የሚፈሩ ናቸው። መለኮታዊ ኃይል በውስጣቸው አለ። ኃይል ባይኖር እንዲህ ያለው ሊፈውስ አይችልም። በገዛ ኃይሌ እንዳረግኩት ይመስላችኋልን? ታደስ ኃይል ከሌለህማ እንዴት ፈወስከው? እግዚአብሔርን ስለ መፍራቴ ነውን እን ታደስ፣ እግዚአብሔርን ካልፈራህማ ጸሎትን ጸሎትን እንዴት ልሰማ ይችላል? አይደለም እና ምንድን ነው አሉት? የኃይሉ ምንጭ። አቤት የተገኘውን ክብር፣ የመንፈስ ቅዱስን ክብር ለክርስቶስ ወንጌል ሲያውለው ተመልከቱ። እናንተ የሰቀላችሁት ቅዱሱን ብላቴናውን ጻድቁን የሕይወት ራስ ክርስቶስ ኢየሱስ ስም ጤና ሰጥ። ክብር በተገለጠ ጊዜ ለወንጌል ልናውለው መጠንቀቅ እንዳለብን አንዱ ለድሆች ልብ እንዲኖረን፣ ሁለትስ ወንጌል ተኮር እንድንሆን ከጴጥሮስ እና ብዙ አጋጣሚዎች ሊመጡ ይችላሉ በእጃችን ላይ አቤት። ያኔ ይታዘበናል። አሁን ካልተጠነቀቅሽ ክብር ሲመጣ መንፈስ ቅዱስ ምንም ተአምራት ያድርግ ታምራት ሰውን ያበዛል ታውቃላችሁ ታምራት ሰውን አያድነው ድንቆችና ታምራቶች ጆሮን ይከፍታሉ ሰውን ያበዛሉ የሚያድነው ግን ቅዱስ የእግዚአብሔር ወንጌል ነው በፉጨት ህዝቡን ለመጥራት ተጠቀመበት በእርግጥ ለዳውር አርተዋል በተፈጠረው ክብር ግን ጎሉ ምንድን ነው የክርስቶስ ወንጌል እንዲሰማ ይሄንን ማድረግ ከሳትን ፈጠረን እንጂ ጎል አላገባንም መንፈስ ቅዱስ በአንተ ባረፈ ጊዜ ተጠንቀቅ፣ ጴጥሮስ የአንተ ቅድስና፣ እግዚአብሔርን መፍራት፣ ኃይልህ እንዲገለጥ አደ የታሰበ የክርስቶስ ኢየሱስ ወንጌል እንደሆነስ ጴጥሮስ በደምብ የሰላ ነው። ይህን አጋጣሚውን አንዲት ጠብታ ለራሱ ክብር አላ ይኸው ሦስት ሰዓት በቀን ዘጠኝ ሰዓት ስጸልይ ነበር ከዮሐንስ ጋር ምስክር ነው። እና በጾም በጸሎት የመጣ ጸጋ ነው ብሎ ወደ ራሱ ምንም ነገር ከኔ መፍራት፣ እግዚአብሔርን ከኔ ቅድስና፣ ከኔ ኃይል አይደለም እና ከማን ነው አሉት። በዚህ ሰዓት ቢጨምር ቢዘላብድ አለቀለት። እግዚአብሔር አያሳፍረውም እኮ። በቀጣይ ክብር ግን በሱ የሚገለጥ አይመስል። ሙሴ እንዳደረገው ትዝ ይላችኋል። ምታው አለው። መታው። ተናገረው አሉ፣ አለቱ ተናገረው ነው ያለው። ሙሴ ግን መታው ይላል። አትገባም ከናን አትገባም። አንድ ስራ ነው። አላከበርከኝ። እኔ በማደርገው ተአምራት እኔ እከብር እንጂ ያንተ ኃይልና ስልጣን እንድታይ አደለ። ውሃ እኳ አውጥቻለሁ አላሳፈርኩህም። ባትታዘዝም ውሃ ወጥቷል ከድንጋዩ ቀጣይ ክብር ግን ይቀንሳል። ጴጥሮስን አያሳፍረውም እኮ እኔ ጾም ያለሁ እኔ ጸልይ ያለሁ የእኔ ፈርሃ እግዚአብሔር ነው ቢል ሲኦል አይገባም ከሐዋርያነቱም አይፍቀውም። ነገር ግን ክብር እየጨመረ የሚመጣ ይመስል ጴጥሮስ ኦረዲ ሶስት ዓመት ተኩል ሰልጥኗል። መንፈስ ቅዱስ ሲያርፍበት ለእግዚአብሔር ክብር ለወንጌል መጠቀም እንዳለበት አገልግሎቱ ልዩ፣ መብሉ ልዩ፣ ኑሮ ልዩ ዮሐንስ እኔ ዘካርያስና የኤልሳቤጥ ልጅ አየ በስድስት ወሬ መንፈስ ቅዱስ እናቴ ማዕፀን የተሞላው እያለ ሊዘገዝቀው ይችላሉ። ነገር ግን መጥምቁ ዮሐንስ ስለ ክርስቶስ ጽድቅ፣ ስለ ፍርድና ስለ ኩነኔ ይነግረው ነበር። ከመስ ስለ ህይወት ምስክርነት አንናገር አልኩን አላልኩ ብንናገር የተመጠነ ሆኖ ክርስቶስን ያጎላለት ካልሆነ በቀር እኔ እምታይ ከሆነ አለቀል። ከዚህ በኋላስ ኦ ጴጥሮስ ሲሄድ ጥላው ሁሉ ሊፈውስ ጀመረ። ለቀቀው መንፈስ ቅዱስ ክብሩ ፈርሃ እግዚአብሔር በነ ጴጥሮስ ላይ በህዝቡ ዘንድ ሞገስና ፍርሃት እየጨመረ የሚድኑት እየጨመሩ የመንፈስ ቅዱስ አሰራር በጴጥሮስ እየጨመረ መጣ። ዋናውን ምሰሶ አገኘው። ዋናው ምሰሶ ምንድን ነው? ለሰው ጥቅምና ለወንጌል ፍጥነት የሚሆን ድሮችን የሚያከብር ከዛስ፣ ወንጌል ተኮር እነዚህ ሁለት አእማዶችን ጴጥሮስ